በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊ ነው በቸርነቱና በምሕረቱ በይቅር በዘላለማዊ ጥቋቁቱ መግቦቱ ሳይለየን እናመሰግነው፣ እናከብረው፣ እናመልከው ዘንድ በማለዳው በምህረቱና በቅድስናው ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑለባህሪ ለባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሮ ስሙ ከሜድር እስከ አርያም በፍጥረቱ ሁሉ አንደበት የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይፍሳው የዚህ ታላቅና ታሪካዊ ቤተ ክርስቲያን ቤተመቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር መምህራችን መጋቤ ሐዲስ መምህር ቀሲስ ግርማ የዚህ ታላቅ ደብር የስብከተ ወንጌል ክፍል መምሪያ ዋና ኃላፊ፣ ክቡራን ውሉደ ያሬድ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካ ንምስጥር ወንድሞች ዲያቆናት በዚህ በምህረቱና በቅድስናው ስፍራ የእግዚአብሔር የአምላካችንን ስም አጠራሩን ለማክበር ከሰንበት ረድኤት ከቅዱሳን ጸሎት ለመሳተፍ ከሩቅም ከቅርብም ማልታችሁ በዚህ በቅዱስናው ስፍራ የተገኛቸው ኦርቶዶክሳውያን እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ የሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? ሁላችሁን ጨለማው የነጋላችሁ እግዚአብሔር ለዚህ ዕለት ያደረሳችሁ በፊቱ ለምስጋና ያቆማችሁ ኦርቶዶክሳውያን እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። የምህረትና የይቅርታ ባለቤት አምላካችን እግዚአብሔር በምሕረቱ በቸርነቱ በይቅርታው በዘላለማዊ ጠባቆቱና መገቦቱ ሳይለየን በእድሜያችንም ላይ ጭንቅን ተጨማሪ ሰጥቶ ዛሬም በምህረቱና በቅድስናው ስፍራ ሰብስቦ ዘላለማዊ ስሙን እንድናመሰግነው ስንረዳን ክብርና ምስጋና ለስሙ ይሆን። እናታችን አማላጃችን፣ መልካሙን ዘመን ያየንባት ተስፋችን፣ የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን፣ ስለማዳኖ ስራ የምንነጋገርባት ድንቅ ቋንቋችን፣ የአባቶቻችን ጦም ዜማ፣ የሰማይታት አክሊላቸው፣ የደናግል መመኪያቸው፣ የመላይክ ትህታቸው መብዙዋን ቅድስተ ቅዱሳን ንጽተ ንጽዋን ድንግል ማርያም እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው የሚውሉ የቅዱሳን አባቶቻችን በረከታቸው የቅዱሳት አንስት እናቶቻችን ረዳኤታቸው ከሁላችን ጋር ይሆን እንኳን ለቤተ ክርስቲያን የልደት ቀን ለበዓለ ጰራቅሊጦስ ለሀምሳኛው ዕለት በሰላምና በጤና አደረሳቸው አደረሰን እግዚአብሔርን አመስግኑት ለዚያ አደረሰንን ጌታ በደንብ ምስጋና ቅረው እንጂ ሁላችሁም ምስጋና ጋና ለስሙ ይሆን። በሁሉም መንፈስ ቅዱስ ሞላባቸው። የሐዋርያት ሥራ ምዕራፍ ሁለት ቁጥር ሁለት ላይ የምናገኘው የእግዚአብሔር ቃል በሁሉም መንፈስ ቅዱስ ሞላባቸው ይለናል። እንግዲህ እግዚአብሔር በረዳን መጠን የዛሬው ዕለት ታላቅ ዕለት ነው። ቤተ ክርስቲያን ከምታከብራቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ የሆነው በዓለ ጳራቅሊጦስ ይህ ታላቅ ዕለት ነው። አባቶቻችን መተርጉማ ነው የቀደሙት ሊቃውንቱ እነ ቅዱስ ዮሐንስ አፈወርቅ ይህንን ቀን ይህንን ዕለት የቤተ ክርስቲያን የልደት ዕለት ወይንም ደግሞ ቤተ ክርስቲያን የመወለዷ ዕለት ብለው ያስቀምጡታል። የእግዚአብሔር ልጆች ቀደም ሲል እንደሰማ ነው ለስም አጠራሩ ክብረ ምስጋና ይግባውና የሁላችን አባት የሁላችን አምላክ የሕይወታችን መሰረት የሆነው የትንሣያችን በኩር የሆነው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የሰውን ልጆች ከወደቅንበት አንስቶ ከራቅንበት አቅርቦ የሰውን ልጅ ከጨለማ ወደ ብርሃን ከግዞት ወደ ነጻነት ካሻገረን በኋላ የሞትን ማሰሪያ ካጠፋልን በኋላ ሞታችንን ከሻረልን በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የሞትን ማሰሪያ አጥፍቶ ሞትን ድል አድርጎ የተነሳው የትንሣኤያችን በኩር የሆነው መድኃኒታችን ኢየሱስ ክርስቶስ አርባ ቀን በዚህ ምድር ቆይቷል። ከትንሣኤው በኋላ አርባ ቀን በአርባኛውም ዕለት ወደ ባሕሪ አባቱ ወደ አብ፣ ወደ ባሕሪ ሕይወቱ ወደ እግዚአብሔር መንፈስ ቅዱስ እንዳድረገ መጽሐፍ ወይም መጻሕፍት ይነግሩናል። የእግዚአብሔር ልጆች በሰማይ ሳይጎደል በምድር ተገልጠዋል። በምድር በረድኤቱ ሳይታጣ ወደ ሰማይ ወደ ባሕሪ አባቱ ወደ አብ አድርጓል። ኢየሱስ ክርስቶስ ከምድር ወደ ሰማይ አረገ ሲባል ከምድር ታትቶ በምድር ሳይገለጥ ሳይኖር፣ ሳይሆን የእግዚአብሔር ልጆች ከሰማይ ወደ ምድር የወረደው ከባሕሪ አባቱ ከአብ ቀኝ ጐድሎ ሳይሆን የሰው ልጆች ትንሣያችንን ዕርገታችንን፣ የቅዱሳንን ዕርገት ለማረጋገጥ ያ የደከመው ሥጋ በኃጢአት የወደቀው ሥጋ ክብር ተነስቶት የነበረውን ሥጋ እንዳከበረው ፍጹም ሰው ፍጹም አምላክ የሆነው የሁላችን አባት የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ በአርባኛው ቀን መጽሐፍም እንደሚነግረን እስከ ቢታንያ ይዟቸው ወጣ እጆቹም አንስቶ ባረካቸው። እንዲህም አላቸው የአልን ደእጂ ተስፋጽኖ ኀይልን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። በኢየሩሳሌም ከተማ ቆዩ ጨለማውን ዓለም በብርሃን ያላመኑትን የምታሳምኑበት፣ የራኮትን የምታቀርቡበት፣ የዚህን ዓለም ክፋትና ተንኮል ድል የምትነሱበት፣ ወንጌልን ለዓለም የምትሰብኩበት ኃይልን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ እጆቹንም አንስቶ ባረካቸው፣ በፊታቸውም ከፍ ከፍ አለ ይላል። ከዛሬ አስር ቀን በፊት ይነገር የነበረው ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በአርባኛው ቀን የሚነገረው ይህ ነው። ከባረካቸው በኋላ ወደ ኢየሩሳሌምም ሲመለሱ በብዙ ደስታ ወደ ኢየሩሳሌም ተመለሱ ነው የሚለው የሉቃሶንይ ወንጌል ምዕራፍ ሀያ አራት ቁጥር ሃምሳ ሦስት ላይ የምናገኘው የእግዚአብሔር ቃል ነው። በብዙ ደስታ ወደ ኢየሩሳሌም ተመለሱ። የተነገራቸውን የተስፋውን ቃል እየጠበቁ በጸሎት በምስጋና፣ በኢየሩሳሌም ከተማ ጸንተው ቆዩ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አን እዳለሁ አጽናኙን እልክላችኋለሁ እናላቸው። በዚህ በትንቢተ ኢሳይያስ ምዕራፍ ስልሳ ስድስት ቁጥር አሥራ ሁለት ላይ ሁሉም በመንፈስ ይጽናናሉ ይላል። ሁሉም በምን ይጽናናሉ አለ። ሁላቸውም በመንፈስ ትጽናናላችሁ ከወደቃችሁበትን ትነሣላችሁ ይላል። እናት ልጇን እንደምታጽናና እኔም አጽናናችኋለሁ፣ መንፈሴን እልክላችኋለሁ፣ በመንፈሴን አጽናናችኋለሁ ይላል። ክብር ምስጋና በስሙ ይሆን። ዛሬም ያዘኖ የሚጽናኑበት የወደቁ የሚነሱበት፣ ያኮ የሚያገኙበት እንባ በዓይናቸው የተሞላ ሁሉ እግራቸው ተወግዶ ሳቅ የሚሞሉበትን ዘመን እግዚአብሔር እንዲሰጠን ቅዱስ ፈቃዱ ይሆንልን። የተወደዳቸው የእግዚአብሔር ልጆች፣ ወዴት ትሄዳለህ የሚለኝ የልም አላቸው። ምክንያቱ ይነግራቸው ነበር፣ ከእናንተ እሄዳለሁ፣ አጽናኙን እልክላችኋለሁ፣ እሞታለሁ ይሰቀላለሁ በሦስተኛው ቀን ሞትን ድል አድርጌ እነሳለሁ። ከትንሣኤው በኋላ ከእነሱ እንደሚለያቸው ይነገራቸው ስለነበረ እስከ ቢታንያ ሲያወጣቸው ግን በሐዘን ልቦና ነበር የወጡት። በቢታንያ ተራራ ላይም እጆቹን አንስቶ ከባረካቸው በኋላ ሁሉም በብዙ ደስታ ወደ ኢየሩሳሌም ተመለሷል ለምን የእግዚአብሔር ልጆች አባት እንደሌላቸው ልጆች ምናልላችሁም አላቸው። አልተዋችሁም። እግዚአብሔር አይተውንም። እግዚአብሔር አይጥልንም። ስለዚህ የምንብሏቸው ነበር። የአብን ደጅ ተስፋ ጽኖ አጽናኙን እልክላችኋለሁ። እርሱ በመጣ ጊዜ ከእኔ የሰማችሁትን ይገልጥላችኋል። ከእኔ የሰማችሁትን ምስጢሩን ያበራላችኋል ይገልጥላችኋል፣ እያለ ነግሯቸው ነበረና በኢየሩሳሌም በጽርሐ ጽዮን መቶ ሀያው ቤተሰብ አስራ ሁለቱ ሐዋርያት፣ ሰላሳ ስድስቱ ቅዱሳት አንስ፣ ሰባ ሁለቱ አርዲት፣ እነዚህ በተሰበሰቡበት የእግዚአብሔር ልጆች ዛሬ እንዲህ ነው የሚለው ወንጌላዊው ቅዱስ ሉቃስ እንደዘገበልን የሐዋርያት ሥራ ምዕራፍ ሁለት ከቁጥር አንድ ጀምራችሁ ስትመለከቱ በዓለ አምሳ በደረሰ ጊዜ ይላል። የዛሬዋን ዕለት በዓለ አምሳ በደረሰ ጊዜ በአንድ ልብ ሆነው ተሰብስበው ሳሉ በተዘጋው ቤት ድንገት እንደ አውሎ ነፋስ የሚነጥቅ የእሳት ላንቃ እየተከፋፈለ በሁሉም መንፈስ ቅዱስ ሞላባቸው ይላል። ክብርና ምስጋና ለስሙ ይሁን፣ አመስግኑት እግዚአብሔርን። በአንድ ልብ ሆኖ ተሰብስበው ሳለ የእግዚአብሔር ማደሪያ ለመሆን አንድ ልብ መሆን ያስፈልጋል። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ ለቃሪ መጽናት ያስፈልጋል። በአንድ ልብ ሆኖ ተሰብስበው ሳለ በተዘጋው ቤት ድንገት እንደ አውሎ ነፋስ የሚመጥቅ የእሳት ላንቃ እየተከፋፈለ መንፈስ ቅዱስ በእሳት አምሳል በሁሉም ሞላባቸው ይላል። ይሄ በዓለ አምሳ በብሉይ ኪዳን አባቶቻችን ከግብጽ ባርነት ነፃ ከወጡ በኋላ በአምሳኛው ቀን የሚያከብሩት ታላቅ በዓል ነው። በብሉይ ኪዳን ይህ በዓል በዓለ ሰዊ ሸጥ በዓል ተብሎ ይጠራ። የእግዚአብሔር ልጆች ከግብጽ ባርነት ነፃ ከመውጣታቸው በፊት በዓለ ፀንነት ተብሎ የሚከበሩ የአሁን በጥምቀት የተፈካው በዓለ ፋሲካ ከሞት የዳኑበት ያ የሞት ከእግዚአብሔር የታዘዘው በግብጽ ላይ የወረደው ያ የበኩር ልጅ ሞት እስራኤላውያንን ሳልፋቸው ባዓለ ፋሲካን አክብረዋል። ያንን ሞት ያሳልፋቸውን ጌታ እንዲሁ በዓሉን ባከብሩ ያንን ሞት ባለፉ የፋሲካን በዓል ባከብሩ በአምሳኛው ቀን ባለ ሰው ተብሎ የሚጠራውን ይህንን በዓለ ጰራቅሊጦስን ያክብራሉ። ኦርቶዶክሳውያን ልብ በሉ። ይህንን በዓል የሚያከብሩት ከእሸቱ ከዘሩት ዘር ከእንስሶቻቸው የመጀመሪያውን ይዘው እየመጡ እየበሉ እየጠጡ የእሸቱን መባ እያቀረቡ ያከብራሉ። ምክንያቱም ከሞት የተሻገርንበት ይህንን ክብር ያየንበት በዓል ነው ብለው ዛሬም ኦርቶዶክሳዊ ተዋሕዶ የቤተ ክርስቲያናችን ይህንን ስርዓትን ለስማ አጠራሩ ክብር ምስጋና ይግባውና ከሞት ያስመልጠን የሞትና ማዕበል ያሻግረን የትንሣያችን በኩር የሆነው ፋሲካችን ኢየሱስ ክርስቶስ ሞትን ብላ አድርጎ በተነሳ በአምሳኛው ቀን ባረገ በአስረኛው ቀን ይህንን በዓል በዓለ ጰራቅሊጦስ ተብሎ ተሰይሞ እናክብረዋለን። ጰራቅሊጦስ ማለት መንፈስ ቅዱስ ማለት ነው። የእግዚአብሔር ልጆች መንፈስ ቅዱስ

በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ይህንን ዓለም ፈጥሯል። ከሦስቱ ቅዱስ አንዱ ቅዱስ ነው። በአንድነት በሦስትነት የሚሰነስ የሚቀደስ የሚመለክ ሕያው እግዚአብሔር መንፈስ ቅዱስ ነው። ተቃሉ ጋድራችሁ እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ልጆች መንፈስ ቅዱስ ሲባል ለሆነ ነገር ብቻ የሚረዳ የሆነ ነገር ብቻ የሚያግዝ አድርገው የሚቆጥሩ ሰዎች አሉ። አይደለም እግዚአብሔር አብ እግዚአብሔሮን እግዚአብሔር መንፈስ ቅዱስ በአንድነት በሶስትነት የሚሰለስ የሚቀደስ የሚወደስ አምላክ ነው። ይህንን ዓለም በመፍጠር በአገዛዝ በስልጣን በመለኮት አንድ አምላክ ተብሎ ከባህሪ! አባቱ ከአብ ጋር የሚተካከል እግዚአብሔር እግዚአብሔር እግዚአብሔር መንፈስ ቅዱስ ነው። ይህንን ዓለምን በማሳለፍ በመፍጠር በማሳለፍ በመግዛት የሚተካከል አንድ አምላክ ነውና ዛሬ ይህ ከሦስቱ ቅዱስ አንዱ ቅዱስ የሆነው ምስጢር ገላጭ የሆነው እግዚአብሔር መንፈስ ቅዱስ ነው ለሐዋርያት የተገልጠው በሐዋርያት ላይ ያደረው በወዳጆቹ በመቶ ሀያው ቤተሰቦች ላይ ያደረው ምስጢርን የገለጠው ቀደም ሲል እንዳልኳችሁ በደሙ የወለዳትን ቤተ ክርስቲያን እየሰማችሁ ነው። በደሙ የወለዳትን ቤተ ክርስቲያን ለስሙ አጠራር ክብር ምስጋና

ልደቷ ቀን ቤተ ክርስቲያንን እግዚአብሔር ለቤተ ክርስቲያን መንፈስ ቅዱስ የሰጣት ሦስት ሺህ ነፍሳት ነው። በዛሬ እውነት የሐዋርያት ሥራ መጽሐፍ ሦስቱን ተመልከቱ ሦስት ሺህ ነፍሳትን ሰጥቷታል። ምክንያቱም የእግዚአብሔር ልጆች ሰባ ሁለት ቋንቋ ተገልጦላቸው በሀገሩ ቋል በሀገሩ ሁሉ ቋንቋ ይናገሩ ዘንድ የቋንቋ ሀብት ተሰጣቸው ይላል ዘንድ ይግባቡበት ዘንድ አንድ የሆኑበት ዘንድ የእግዚአብሔርን ክብሩን ይገልጡ ዘንድ መንፈስ ቅዱስ ለእያንዳንዳቸው ሥራ ሁለት ቋንቋን ክለጠላቸው ይላል። የተሰወረውን ይግለጥልን፣ የራቀውን ያቀርብልን። የእግዚአብሔር ልጆች ስለዚህ ጰራቅሊጦስ ማለት መጽንኤ ማለት ነው። አዎ የሚያጸና የሚያበረታ የሚያስጨክን ነው። ሐዋርያትን በሃይማኖት ያጽና በአጽናፍ ዓለም እንዲመላለሱ ያደረገ ኃይልና ብርታት የሆነው እግዚአብሔር መንፈስ ቅዱስ ነው። ዛሬም መጽን የሆነው የሚያጸነው መንፈስ ቅዱስ ሰማይታትን ልደብ ጻድቃንን በገዳም ሐዋርያትን በአጽናፍ ዓለም ያጸናው እግዚአብሔር መንፈስ ቅዱስ ነው። ስለዚህ ጰራቅሊጦስ ማለት መንጽሔ የመጀመሪያው ትርጉሙ ይሄ ነው። ሁለተኛው ትርጉሙ ጰራቅሊጦስ ማለት መንጽሔ፣ የሚያነጻ ከኃጢአት ከበደል ከርኩሰት የሚቀድስ ነው። በደልን ኃጢአትን ርኩሰትን የሚያስወግድ ነው። የእግዚአብሔር ልጆች ከዚህ የተነሳ ነው። ኃጢአት በሦስቱ መንገድ ይሰራል፣ በሐልዮ በነቢብ በገቢር። ሰው ከሐልዮ ቢነፃ ከመናገር ወይም ከማሰብ ቢነፃ፣ ከማሰብ ቢለይ ከመናገር አይለይ፣ ከመናገር ቢለይ ከመስራት አይለይ። በእነዚህ ሦስቱ ምክንያቶች ኃጢአት ይሰራል፣ በሐልዮ በነቢብ በገቢር ባሉ በነቤት በገቢር ንጽህት ቅዱስ የሆነች የአምላክ ማደሪያ አማናዊቷ ከተማ የእግዚአብሔር ሀገር ተብላ የተጠራች እመቤታችን ብቻ ናት። ልበበሉ ሰው ሁሉ በድሏል። በእነዚህ ሦስቱ መንገዶች ኃጢአት እንስራለን። ከኃጢአት የሚያነጻን የሚቀዱሰን፣ ከርኩሰት የሚለየን የሚያከብረን እግዚአብሔር መንፈስ ቅዱስ ነው ፓራክሊጦስ ማለት መጽሊ መንፈስ ማለት ነው። ሌላው ፓራክሊጦስ ማለት ከሳቲ ገላጭ፣ ምስጢር ገላጭ ነው። የተሰወረውን የሚገልጥ ነው። የራቀውን የሚያቀርብ ነው። የእግዚአብሔር ልጆች ለብዙ ሰው ብዙ ስጦታ አለው። እግዚአብሔር መንፈስ ቅዱስ ግን ካልግልታ የሆነ እያንዳንዳችሁ፣ እያንዳንዳችን የየራሳችን ከእግዚአብሔር ዘንድ እናደርፍቤት ስንድ የተሰጠን ስቆታለ ስጦታችንን ግን የሚገልጥልን ምስጢርን የሚያገናገልልን እግዚአብሔር መንፈስ ቅዱስ ነው። ለዚህ ነው በሥራ ሁለት ቋንቋ ይናገሩ ዘንድ እግዚአብሔር መንፈስ ቅዱስ ገለጠላቸው። በሁሉም ላይ መንፈስ ቅዱስ ባደረባቸው ጊዜ በሥራ ሁለት ቋንቋ መናገር ጀምሩ ይላል። ስለዚህ መንፈስ ቅዱስ ከሰዓት ነው፣ ከላቀ ነው። አምስተኛው መንፈስ ቅዱስ ደስታን የሚሰጥ ነው፣ ደስታን የሚያጎናጽፍ ነው። ታስታውሳላችሁ የሐዋርያት ሥራ ምዕራፍ አምስት ቁጥር አርባ አንድ ላይ ለስም አጠራሩ ክብር ምስጋና ይግባውና ደቀ መዛሙርቱ የክርስቶስን ወንጌል በአይሁድ አደባባይ እያስተማሩ ልጆች አይሁድ ይዟቸው፣ ግርፏቸው። እንዳታስተምሩ አላዘዝናችሁም? ምን ብለው ሲሏቸው፣ ምን አሏቸው? እኛ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይሻላል አሉ። ተገርፈው ከእስር ቤትም ሲወጡ ይላል፣ እዚሁ የሐዋርያት ሥራ ምዕራፍ አምስት ቁጥር አርባን ሐዋርያትን ደስ እያላቸው ከታሰሩበት ወጥተው ሄዱ ይላል። ምን እያላቸው ከታሰሩበት ወጥተው ሄዱ ይላል። ስለዚህ ዛሬ ለመንፈስ ቅዱስ ደስታን የሚገልጥ ነው። የመጨረሻው ኃጢአትን ይቅር የሚል ነው። ኃጢአትን ምን የሚል ነው? ንገሩኝ እስቲ ኃጢአትን ይቅር የሚል ምሕረትን የሚሰጥ ኃጢአትን ይቅር የሚል በደልን የሚያጠፋ። የእግዚአብሔር ልጆች እኛ ዛሬ በእግዚአብሔር ሕግ የምንሄድ አይደለም ሕጉ ነው እንጂ እየጠበቀን ያለው። ብዙዎቻችን በሕጉ እየሄድን አይደለም። ሕጉ እየጠበቀን ነው እንጂ ሕጉን እየጠበቅን አይደለም። እንወድቃለን፣ እንተላለፋለን፣ ኃጢአትን እንሠራለን። ነገር ግን እግዚአብሔር ልጆች ከበደል ከኃጢአት የሚጠብቀን ኃጢአት በደላችንን ይቅር የሚለን እግዚአብሔር መንፈስ ቅዱስ ነው። ከዚህ የተነሳ ነው እንግዲህ ቤተ ክርስቲያን ይህንን ታላቅነት በዓለ ጰራቅሊጦስን እንዳለው የስሙ ትርጓሜ ፍቺ ሰፋ ከህይወታችን ከማንነታችን ጋር አዛምዳ ታስተምረናለች። በትንቢተ ኢዮኤል ምዕራፍ ሁለት ቁጥር ሃያ ስምንት ላይ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ እንዳለው ስጋ የለበሰ ዛሬ ማርቴዎልስ ክርስትናችን የሚጸናው በእግዚአብሔር መንፈስ ቅዱስ ነው። ሀብቶል ስመክርስትናችን ስመክርስትናን ያገኘነው በእግዚአብሔር መንፈስ ቅዱስ ነው። የከበር ነው። ቤተ ክርስቲያን ማንኛውንም መንፈሳዊ አገልግሎቷ ያለ መንፈስ ቅዱስ አጋዥነት፣ ያለ መንፈስ ቅዱስ ጠቃት፣ ያለ መንፈስ ቅዱስ ረጋትነት፣ ያለ መንፈስ ቅዱስ አምላክነት ፈጽማ የምታውቀው መንፈሳዊ አገልግሎት የለም። ዛሬም ለቤዛ ቀን የታተማችሁበትን ቅዱስን መንፈስ እንዳታሳዝኖ ተብሎ እንደተነገረው ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ በውስጣችን እንዲኖር፣ እግዚአብሔር መንፈስ ቅዱስ ለበጎ ነገር እንዲረዳን፣ እግዚአብሔር መንፈስ ቅዱስ ለበጎ ነገር እንዲያተጋ፣ እግዚአብሔር መንፈስ ቅዱስ ለክፉ ነገር እንዲጠብቀን፣ ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን የሚረዳን በሁሉም መንፈስ ቅዱስ አደረባቸው ይላል። በአንድ ልብ በተዘጋ ቤት ተሰብስበው ሳሉ ድንገት እንደ አውሎ ነፋስ የሚነጥቅ እንደ እሳት ላንቃ እየተከፋፈለ መንፈስ ቅዱስ በሁሉም አደረባቸው ይላል። ዛሬ በተዘጋችዋ፣ በጽርሐ ጽዮን፣ በቤተ ክርስቲያን፣ በኢየሩሳሌም በማደሪያው በዚህ እንደተሰበሰብን ለአጥያት ለተዘጋጅ ለምሕረት በተከፈተች ለርኩሰት በተዘጋች ለይቅርታ ለቅድስና በተከፈተች በጽርሐ ጽዮን እንደተሰበሰብን ከሦስቱ ቅዱስ አንዱ ቅዱስ የሆነው እግዚአብሔር መንፈስ ቅዱስ በልባችን ይሙላ፣ የልባችንን መሻት ይፈጽም፣ ሐዘናችንን ያጽናናን፣ ከውድቀታችን ያንሳን፣ ብርቱን ሰልፍ የሆነው የዲያብሎስን ኃይል አድክሞልን በጸናው በሃይማኖት ብርታት ሰንተን አምላካችንን እግዚአብሔርን እንድናከብረው ቸርነቱ ለሁላችንን ይደረግልን። ለበዓለ ጰራቅሊጦስ በሰላም በጤና ያደረሰን አምላክ በደስታ ይህንን የተቀበሉ ሐዋርያት በደስታ ለእግዚአብሔር የሚከፍሉት ጾምና ጸቡት ነውና፣ ከነገ በኋላ ደግሞ የአባቶቻችንን ፈለግ ተከተለን ጾምን ጸምን አባቶቻችን በተባረኩበት በረከት ለአባቶቻችን የተገለጠው ምስጢር ለሁላችንም እንዲገለጥልን ቅዱስ ፈቃዱ ይሆንልን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን።